ድርጊቱን አልፈጸምኩም። ይሄ የደረሰብኝ እንጀላም በኦሮሞነቴ ምክንያት ነው። የዲኤንኤ ምርመራም አልሰጥም። ይህ ለ15 ዓመታት ሲጠበቅ የነበረው የተከሳሹ መላከ ጽዮን ቀሲስ ደበበ እስጢፋኖስ ምላሽ ነው። በሴቶች ላይ በፈጸመው ከባድ ወንጀል ሲከሰስ የነበረው ይህ የሃይማኖት አባት በመጨረሻም በጉባኤ ፊት ቀርቦ የሰጠው ቃል ግን ከእውነት ፍለጋ ይልቅ የውዝግብ አጀንዳ የከፈተ ይመስላል። ለሳምንታት በማህበራዊ ሚዲያ ሲዘዋወር የነበረው የዘማሪት ዮርዳኖስና የሌሎች ሴቶችም የፍትህ ጩኸት በመጨረሻም የቤተ ክርስቲያኗን የዝምታ በራን ጓግቶ ምላሽ አግኝቷል። ነገር ግን የተቋሙ ምላሽ ለመፍትሄ በር ሲከፍት፣ የተከሳሹ ምላሽ ደግሞ የሌላ ውዝግብግብና የፍጥጫ በራፍን ከፍቷል። በዛሬ ቪዲዮ የምንመረምረው የዋሽንግተን ዲሲ ሀገረ ስብከት የወሰደውን ታሪካዊ እርምጃ የተከሳሹን አስደንጋጭ ክህደትና አዲስ መከራከሪያ እንዲሁም የሰለባዎቹን የተቀላቀለ የደስታና የስጋት ስሜት ነው። ከዚህም በተጨማሪ በዚህ ውዝግብግብ ውስጥ የነበሩትን የሌሎች አገልጋዮች ሚናና ያልተፈቱ ጥያቄዎችን እንቃኛለን። አብራችሁን ቆዩ። የዘማሪት ዮርዳኖስ የ15 ዓመት የዝምታ ጩኸት፣ የሮማን ፋንታውንና የሌሎች ስማቸው ያልተጠቀሰ ሰለባዎች ድምፅ እንዲሁም በሚሊዮኖች የሚቆጠሩ ሰዎች የጠየቁት የፍትህ ጥያቄ በመጨረሻም የዋሽንግተን ዲሲ ሀገረ ስብከት የዝምታ ግድግዳን ሰብሮ ገብቷል። ጉዳዩ ከግለሰቦች ወሬ መድረክነት አልፎ ተቋማዊ ምላሽን የሚጠይቅ የአደባባይ ቀውስ ሲሆን፣ ሀገረ ስብከቱም በሊቀ ጳጳሱ ብፁ አቡነ ፋኑዌል በኩል ፈጣንና ታሪካዊ ውሳኔ መስጠት ጀምሯል። የመጀመሪያው እርምጃ የጉዳዩን አሳሳቢነት እውቅና መስጠት ነበር። ሀገረ ስብከቱም በማህበራዊ ሚዲያ እየተሰራጭ ያለውን ወንጀል ችላ ከማለት በቀጥታ የተከሳሹ ምላሽ መስማት ወሰነ። በመቀጠልም ቀሲሱ ለጥሪው ምላሽ ሰጠ። ሰኔ 24 ቀን 2017 ዓ.ም ምረት በሀገረ ስብከቱ ጽሕፈት ቤት በቀረበ ጊዜ በብፁዕ ሊቀ ጳጳሱ ሰብሳቢነትና የአስተዳደር ጉባኤ አባላት ፊት ቃሉን ሰጠ። የእርሱ ምላሽ በጽኑ ክደት የተሞላ ነበር። ከዚህም ምላሽ በኋላ ነበር ሀገረ ስብከቱ እጅግ ወሳኝ የሆነውና በብዙዎች የተደነቀውን ውሳኔ ሰጠው። ጉባኤው እንዲያለውን ችግር በጉባኤ አቅም እውነቱን ማወቅ አስቸጋሪ ስለሆነና እውነቱን በእውቀትና ምርምር የሚለይ ተቋም ስላለ በማለት የጉዳዩን እልባት በሳይንሳዊ ምርመራ ላይ የተወሰነ እንዲሆን ውሳኔ ሰጠ። ይህንንም መሰረት በማድረግ ወደሚመለከተው ተቋም ማለትም በዲኤንኤ ምርመራ ተቋማት ተጣርቶ የመጨረሻ ውሳኔ እስከሚሰጥ ድረስ ቀሲስ ደበበ እስጢፋኖስ ስልጣነ ክህነት ሙሉ በሙሉ እንዲታገድ ተወሰነ። ይህ ውሳኔ በፍትሓ ነገሥት አንቀስ 6ና አንቀስ 32 እንዲሁም በአንቀስ 33 ላይ የተጠቀሱትን የቤተክርስቲያን ክርስቲያን ቅንኖች መሠረት ያደረገ ነበር። እነዚህ አንቀሶች አንድ ካህን ነውር የሌለበት መሆን እንዳለበትና ጥፋተኛ ሆኖ ቢገኝ ከካህንነቱ መለየት እንዳለበትና ኃጢአቱን የማያምን ከሆነም ከስልጣኑ ሙሉ በሙሉ መታገድ እንዳለበት የሚገልጹ ናቸው። የስልጣነ ክህነት እገዳው ቀሲሱ ቅዳሴ ከመቀደስ ቡራኬ ከመስጠትና ሌሎች ሥርዓተ ቤተ ክርስቲያንን ከመፈጸም ሙሉ በሙሉ እንዲታገድ ያደርገዋል። ነገር ግን በውጭ ያለውን አገልግሎት ማለትም አስተዳደራዊ ስራዎችን እየሰራ እንዲቆይ ተፈቅዶለታል። አገልግሎቱ እንዳይቋረጥም ሌሎች ካህናት በሱ ምትክ ከሌላ ቤተ ክርስቲያን እየተጋበዙ እንዲያገለግሉ ውሳኔ ተላልፏል። ይህ እርምጃ በብዙዎች ዘንድ የተስፋ ጭላንጭልን የፈነጠቀና የተስፋ ብርሃንን ያሳየ ቤተክርስቲያን ለልጆቿ ጭሆት ጆሮ እንዳላት ያሳየ ታሪካዊ ውሳኔ ነበር። ተቋሙም የቤተ ክርስቲያንን ቀኖናና የክህነት ክብር ማስጠበቅ ዋነኛ ኃላፊነት መሆኑን በተግባር አሳይቷል። ይህ ውሳኔ በቤተ ክርስቲያን ውስጥ ለተጠያቂነትና ለግልጸኝነት ትልቅ በር የከፈተና ወደፊት ተመሳሳይ ችግሮች ሲከሰቱ እንደ አብነት ሊወሰድ የሚችል ሆኖ ተመዝግቧል። በዋሽንግተን ሀገረ ስብከት የክህነት ክብር ለማስጠበቅና ለፍትህ ታሪካዊ እርምጃ ሲወሰድ የተከሳሹ ምላሽ ደግሞ ይህንን የተስፋ ጭላንጭል የሚያጨልም እና ሌላ አዲስ ዝግብግብ ምዕራፍ የሚከፍት ሆኗል። መላከ ጽዮን ቀሲስ ደበበ እስጢፋኖስ። በጉባኤው ፊት ቀርቦ የቀረበበትን ክስ በጽኑ ከማስተባበሉ በላይ ከስብሰባው በኋላ ንግግሮቹ ጉዳዩን ወደ ሌላ ነገር ለማዞር እየሞከረ ይገኛል። በጉባኤ ፊት ቁሞ ምላሽ ሲሰጥ በራሱ መተማመን ውስጥ ሆኖ የቀረበበትን ክብረ ክህነት የሚያጎል ተግባር በፍጹም አልፈጸምኩም በማለት ለመካድ ሞክሯል። የተጠቀሱትን የዘማሪ ዮርዳኖስ ልጆችና የሌሎች እናቶች ልጆች የኔ አይደሉም በማለትም አስተባብሏል። እውነቱ እንዲወጣ ፈልጋለሁ፣ የራሴንም ጥረት አደርጋለሁ በማለት ለምርመራው ዝግጁ መሆኑን ገልጾ ነበር። ይህ ምላሽ ምንም እንኳን ስህተት ቢሆንም ቢያንስ ለሳይንሳዊ ምርመራው ፍቃደኛ የሆነ ይመስል ነበር ነገር ግን ከስብሰባ በኋላ የተናገራቸው ንግግሮች እና በተለያዩ ሚዲያዎች የወጡ መረጃዎች እንደሚያሳዩት ቀሲሱ ክሱን ከማስተላለፍ አልፎ ወደ ሌላና አደገኛ ጉዳይ ለመቀየር ሞክሯል። በዘመድኩን በቀለ ዝግጅት ላይ እንደተገለጸው ቀሲሱ ይህ ሁሉ ወንጀል የቀረበበት በፈጸመው በደል ሳይሆን በኦሮሞነቱ መሆኑን አዲስ መከራከል አቅርቧል። እኔ ጠላት አለኝ፣ ኦሮሞ ያልወለደውን ሰብሳቢ ነው፣ ብዙ ሰዎች ይቀኑብኛል በማለት የተወሰኑ ሰዎችንም ስም ጠቅሷል። ክሱንም በብሔር በፖለቲካ ምክንያት የተቃጣበት ልማስመሰል ሞክሯል። ይህ የብሔር ካርድ ብዙዎችን ያስደነገጠና ያሳዘነ ሆኗል። የሃይማኖት አባት ከቀረበበት ከባድ አስገድዶ መድፈር የሞራል ጥያቄ ለመሸሽ አደገኛ የሆነውን የብሔር ጉዳይ እንደ ጋሻ ለመጠቀም መሞከሩ የችግሩን ጥልቀትና የተከሳሹን የተጠያቂነት ስሜት ማጣት ያሳየ ነው። ካህን ብሔር የለውም በማለት ብዙዎቹ የተቹት ሲሆን፣ ይሄ አካሄድ የተከሳሹን አቋም የበለጠ አጠራጣሪ አድርጎታል። የክርስትና አስተምሮት በተለይም የካህናት አገልግሎት ከብሔር ከጎሳና ከማንኛውም ምድራዊ ማንነት በላይ መሆኑ እየታወቀ እንደዚህ አይነት ነገር መጠቀሙ ዋናውን ጉዳይ ለማስተባበል ከመሞከር ውጭ ሌላ ትርጉም እንደሌለው በብዙዎች ተነግሯል። ከዚህም በላይ የጉዳዩን ተስፋ ያጨለመውና ጉዳዩን የቀየረው እውነት ሊያረጋግጥ የሚችለውን የዲኤንኤ ምርመራ ለማድረግ በፍጹም ፍቃደኛ አልሆንም በማለት በፍጹም አልስማማም የሚል አቋም ማንጸባረቁ ነው። ይህ ነጥብ ከዚህ በፊት ከተናገራቸው ነገሮች ሁሉ ይጋጫል። በጉባኤ በፊት ቀርበው እውነቱ እንዲወጣ ፈልጋለሁ ያለ ግለሰብ እውነቱን ሊያወጣ የሚችለውን ብቸኛ ሳይንሳዊ መንገድ ለምን ይሸሻል? እኔ ንጹህ ሰው ነኝ የሚል ሰው ንጽህናውን በአጭር መንገድ ሊያረጋግጥለት የሚችለውን ጉዳይ ለምን ይፈራል? ይህ የዲኤንኤ አልሰጥም የሚለው ጉዳይ በብዙዎች ዘንድ የጥፋተኝነት ማረጋገጫ ተደርጎ ተወስዶበታል። አንድ ሰው በጽኖ አላደረግኩም ካለ ቀጣዩ እርምጃ መሆን የነበረበት በየትኛውም የዓለም ክፍል እጄ ተመረምሬ ንጽህናዬን ማለት ነበር። ነገር ግን ይህን አለማድረጉ የቀረበበትን ክስ አሳማኝና የእሱን ክህደት ደግሞ አጠራጠሪያ አድርጎታል። በአጭሩ የተከሳሹ ነጥቦች በሶስት እርስ በርሳቸው በሚጋጩ ነጥቦች የተሞላ ነው። ጉባኤ በፊት እውነቱ ይውጣ ማለቱ ከጉባኤው በኋላ የተከሰስኩት በብሔሬ ነው ማለቱና በመጨረሻም እውነቱን ሊያወጣ የሚችለውን ምርመራ አላደርግም ማለቱ፣ ይህ እርስ በርሳችን የሚጋጩና የተምታታ ምላሽ እውነቱን ከማጥራት ይልቅ ነገሩን የባሰው ዝግብግብ እንዲፈጠር አድርጎታል። የዋሽንግተን ዲሲ ሀገረ ስብከት የወሰነው ታሪካዊ ውሳኔና የቀሲስ ደበበ እስጢፋኖስ ስልጣን ማገዱ በዓመታት በዝምታ ለተሰቃዩት ሰዎች የድል ብስራት ነበር። የ15 ዓመታት ጩኸታቸው ተቋማዊ ድምፅ ማግኘቱ ተስፋቸውን አብርቶታል። ዘማሪት ዮርዳኖስ ደረጀ የሀገረ ስብከቱን የውሳኔ ደብዳቤ ስታነብ ቃላቶቹን በደስታና በእንባ የታጀቡ ነበሩ። በእንባ ነው ይህንን ደብዳቤ ያነበብኩት ስትል ትናገራለች። ምክንያቱም እግዚአብሔር ትክክለኛ ፈራጅ ነው፣ ያኔ ይሄ በደል ሲደርስብኝ የጮኩትን ጩኸት ፈጣሪ ሰምቶ ፍርዱን አሳየኝ በማለት የተሰማትን ጥልቅ ደስታ ስሜታዊ ሆና ገልጻለች። ለዓመታት በብቸኝነት የተሸከመችው ሸክም በመጨረሻም በብዙዎች ዘንድ እውቅና ማግኘቱ ለራሷ ትልቅ የአእምሮ ረፍት የሰጣት ይመስላል። በተመሳሳይ ሁለተኛዋ ከሳሽ አል ወይም ፍቅር በመባል የምትታወቀው ሮማን ፋንታሁንም ስለተወሰደው እርምጃ ምስጋናዋን አቅርባለች። ብፁ አቡነ ፋኖኤልና ለሀገረ ስብከቱ ያላትን ከበሬታ በመግለጽ ይህ ውሳኔ ለእውነትና ለፍትህ የቆመ መሆኑን መስክራለች። ይህ የሁለቱ እናቶች ምላሽ ይህ የተቋሙ እርምጃ በሕይወታቸው ውስጥ የፈጠረውን አዎንታዊ ተጽዕኖና የተስፋ ስሜት በግልጽ ያሳያል። ነገር ግን ይሄ የደስታ ስሜት ሙሉና ያልተበረዘ አልነበርም። ከደስታው ጎን ለጎን የስጋትና የፍርሃት ደመና ማዛቦ ነበር። ጉዳዩ እንደዚህ ይፋ መውጣቱ ግን በተጎጂዎች ላይ ሌላ አደጋ ይዞ ሊመጣ ችሏል። ዘማሪት ዮርዳኖስ ለሀገረ ስብከቱ በጻፈችው ደብዳቤ የተለያዩ ሰዎችን ቀጥሮ እያስፈራራኝ ነው፣ አንድ ነገር ቢሆን ብፁዕ አባታችን፣ የህግ አካላትም እንድታውቁልኝ የምፈልገው እሱ ነው የሚሆነው፣ ሌላ ጠላት የለኝም ብላ ጽፋለች። ይህ ስጋት የእርሷ ብቻም አልነበረም በዘመድኩን በቀለ ላይ እንደተገለጸው በቤተክርስቲያን ፊት ንጹህ ነኝ እያለ በሌላ በኩል ደግሞ በሽማግሌ ሰበብ ወደ ሌላኛዋ ከሳሽ ሮማን ፋንታውን ጋር ሰው እየላከ እያስፈራራት መሆኑን ተናግራለች። ይህ የማስፈራራት ጉዳይ ተከሳሹ ነገሩን በህግ አካልና በሳይንሳዊ መንገድ ከመፍታት ይልቅ ጉልበትን እየተጠቀመ መሆኑ በብዙዎች ዘንድ ነገሩ እንዲጠራጠሩ እያደረገና ሰውየውንም እያስተችው ይገኛል እንግዲህ እንደተ መለከትነው ለረጅም ዓመታት ታፍኖ የቆየው ይህ አወዛጋቢና አሳዛኝ ታሪክ ወሳኝ ወደ ሆነ የውሳኔ መስቀለኛ መንገድ ላይ ደርሷል። የሹክሹክታውና የወሬው ዘመን አብቅቷል። ጉዳዩ ወደ ተጨባጭ መፍትሄ ፍለጋ ወደ ተቋማዊና ህጋዊ ጉዳይ እያመራ ነው። ሀገረ ስብከቱ የቀሲስ ደበበ እስጢፋኖስን ስልጣነ ክህነት በማገድ ጉዳዩ በዲኤንኤ እንዲረጋገጥ ወስኗል። መልእክቱ ግልጽና የማይታጠፍ ነው። ተመርምረህ ንጽህናህን አረጋግጥ በማለት ቁርጠኝነቱን ገልጿል። የህግ ባለሙያዎችም እንዳስረዱት ይሄ ጉዳይ ከኃጢአትም አልፎ ወንጀል ነው። በየትኛውም ሀገር ህግ አስገድዶ መድፈር ከባድ ወንጀል ነውና ጉዳዩ በግለሰብ ይቅርታና በዕርቅ የሚፈታ ጉዳይ ሳይሆን መፍትሄው በሕግና በሳይንስ መሆን አለበት። ስለሆነም ከወሬና ከውዝግብግብ ወጥተን ወደ ሁለት ዋና ዋና ነጥቦች መዞር ይኖርብናል፣ ብለዋል። የመጀመሪያው የህግ ሂደቱ እንዲፋጠን መደገፍ ነው። የዲ ኤን ኤ ምርመራ ተካሂዶ እውነታው እንዲረጋገጥ፣ ተከሳሹም ትብብር እንዲያደርግ ግፊት ማድረግ ያስፈልጋል። ይህ የልጆቹን ልጅነት ብቻ ሳይሆን የሰውየውን ጥፋተኛ መሆንና አለመሆን በግፊት ያረጋግጣል። ሁለተኛውና ወሳኙ ነጥብ ችግር ላይ ያሉ ሰለባዎችን በተግባር መርዳት ነው። የህግ ሂደቱ ሲካሄድ የሰለባዎቹ የዕለት ተዕለት ፈተና እየከበደ ይመጣል። ዘማሪት ዮርዳኖስና ሌሎችም ልጆቻቸውን ለማሳደግ የእኛ እገዛ ይሻሉ። የቀሲስ ደበበ ቀጣይ እርምጃ የራሱን የወደፊት ህይወት ብቻ ሳይሆን የቤተ ክርስቲያኗን ክብርም የሚወስን ይሆናል። ከሀገረ ስብከቱ ጋር እውነቱ እንዲወጣ ይተባበራል ወይስ ማስተባበሉን ይቀጥላል? የሚለው ጊዜ የሚፈታው ጉዳይ ነው።